ብልጽግና ፓርቲ ለተከታታይ የአመራሩን አቅም ለማሳደግ በአስተሳሰብም በተግባርም ከፍ ያለ የሚፈጽም ሁሉንም አይነት የብልጽግና ፓርቲ ፕሮግራሞች የሚሸፍም ፕሮግራሞቹን በትክክልም የተገነዘበ የተገነዘበውን የብልጽግና ፓርቲ ፕሮግራም ደግሞ አግባቡ የሚፈጽም አመራር እንዲፈጠር ብልጽግና ፓርቲ በተከታታይ ጊዜ በሀገር አቀፍ ደረጃም በክልል ደረጃም በወረዳ ደረጃም በከተማ አስተዳደር ደረጃም የአመራሩን አቅም ለማሳደግ ከፍተኛ የሆኑ ስራዎችን እየሰራ ነው። በሀገር አቀፍ ደረጃ እንኳን ከሚካሄዱ ፕሮግራሞች የስልጠና ፕሮግራሞች አንጻር ስንመለከት የዛሬው ለሶስት ተከታታይ ለሶስተኛ ጊዜ 2017 2016 ዛሬ ደግሞ 2017 ነው። ብልጽግና ፓርቲ የያዛቸውን አጠቃላይ ፕሮግራሞች፣ መርሆች እና ብልጽግናን አረጋግጥባቸው አለው ብለው ያሰባቸውን የተለያዩ ዘርፎች አመራሩ እንዲሸከም ለማድረግ ፓርቲው ተከታታይ የሆኑ ስልጠናዎችን እየሰጠ ነው። ከፍ ያለ እሳቤ ያለው አመራር በየደረጃው እንዲፈጠር በአስተሳሰብ ብልጽግናን ለማረጋገጥ የሚያስችል የአመራር ቁርጠኝነት፣ የአመራር ትጋት፣ የአመራር አንድነት እንዲፈጠር፣ የሐሳብ አንድነት እንዲፈጠር፣ የተግባር አንድነት እንዲፈጠር ተከታታይ የሆኑ ስልጠናዎችን እየሰጠ ነው። የዛሬው ስልጠና በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ሐሳብ የሚሰጠው ስልጠና በዋናነት የሰው ሀብት አቅምን ለማልማት ታሳቢ ያደረገ። የሰው ሀብት አቅም ሲለማ ዘርፎች ይለማሉ። የሰው ሀብት አቅም ሲለማ አመራሩ፣ ባለሙያው፣ ማህበረሰቡ ወደ ብልጽግና የሚደረገውን ርብርብ የሚደረገውን አጠቃላይ ተግባር ባለሙያው ይደግፋል፣ አመራሩ ይደግፋል፣ ማህበረሰቡ ይደግፋል። ሁሉም ተግባሮች የሚመሩት ባመራሩ፣ በባለሙያውና በማህበረሰቡ በመሆኑ ምክንያት ማህበረሰቡና ባለሙያውን ደግሞ በከፍተኛ ደረጃ የሚመራው በተነሳሽነት፣ በቁርጠኝነት፣ በትጋት የሚመራው ደግሞ በየደረጃው ያለ አመራር በመሆኑ የሁሉም ዕቅዶች ባለቤት አመራሩ በመሆኑ ምክንያት አመራሩ ሳይ